ሰላም እንደምን ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች፣ በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቀቂያ ድረስ አብራችሁን ቆዩ። ቤልጅየማዊው ግብ ጠባቂ ቲቦ ኮርቶዋ ስለ ላመንስ እንዲህ ሲል ተናግሯል። ላመንስ ለማንቸስተር ዩናይትድ ያደረገው የመጀመሪያ ጨዋታ ለወደፊት ምን ሊያደርግ እንደሚችል ፍንጭ ሰጥቷል። ኳሶች ክሮስ ሲደረጉ ለማውጣት የማይፈራ በራሱ መተማመን ያለው ወጣት ግብ ጠባቂ ነው። ላመንስ በዩናይትድ ቤት ለወደፊት ጥሩ እንደሚሰራ እርግጠኛ ነኝ። በዚህ ሳምንት መጨረሻ ላይ ፈታኝ ጨዋታ አለው። በቋሚነት የሚጀምር ከሆነ ሁሉም ነገር መልካም እንዲሆንለት እመኛለሁ ሲል ተናግሯል። ኮርቷ ለላመንስ እንዲህ ሲል ምክር ሰጥቶታል። አንፊልድ ሮድ አስቸጋሪ ስታዲየም ነው። ምናልባትም ሴን ወደ ሜዳ ሲገባ ለደጋፊዎች እንዲያጨበጭ መንገር አለብኝ ምክንያቱም እርሱ ለደጋፊዎች ሲያጨበጭ በምላሹ እነርሱ ብርታት ይሰጡታል ሲል ነው እየተናገረው። እንግዲህ በላንክሻይር ደርቢ ሊቨርፑል ማንቸስተር ዩናይትድን በአንፊልድ ይገጥማልና በዛ ጨዋታም እንግዲህ የመጀመሪያ ተሰላፊ ሆናል ተብሎ ነው የሚጠበቀው። አጀማመሮቹ በጣም ጥሩ ናቸው። ወጣት ግብ ጠባቂ ነው። ስለዚህ ሮብና ሙሪ ሜዳ ላይ ያለውን ነገር በመልከት ከዚህ በኋላ እንግዲህ ለበርካታ ጊዜ በቋሚ አሰላለፍ ውስጥ ይካተታል ተብሎ ይጠበቃል። ከዛ ውጪ ሮበን አሞሪም የተናገሩትን ነገር ወደ እናንተ ላጋራችሁ። ፖርቹጋላዊ ማንቸስተር ዩናይትድ አሰልጣኝ ሮበን አሞሪም በወራ ግንቦት አሊያንድሮ ግርናቸውን አንተን ለማስፈረም የሆነ ክለብ እንዲጠይቅ ብትጸልይ የተሻለ ነው ማለታቸው የሚታወቅ ጉዳይ ነው። በዚህ ስብሰባ ላይ ማኑዌል ጋርቴ በስፖርቲንግ እንደነበርከው አይደለም በማለት ተናግረውት እንደነበር ተገልጸዋል። ምንም ይሄ ጥያቄ የሌለው ነገር ነው። የኡጋርቲ አቋም ከጊዜ ጊዜ እየወረደ እንደሆነ ሁላችንም መመልከት ይችለናል። ከዚህ በፊት የነበረው አቋም ፈጽሞ አይደለም። በስፖርቲንግ ሊዝበን ቤት በጣም ድንቅ የሚባል ዲስትሮይር ነበረ፣ እንዲሁም በፒኤስጂ ቤትም ጥሩ የሚባል እንቅስቃሴ ሲያስመለክት ነበር። እሱ ብቻ አይደለም፣ ማንቸስተር ዩናይትድን በተቀላቀለባቸው ወራቶችም ተስፋ የሚሰጥ አቋምን ማሳየት ችሎ ነበር። ነገር ግን ከጊዜ ጊዜ በደጋፊዎችም ሆነ በ አሰልጣኝ ሮበን አሞሪም በእሱ ላይ ያላቸው እምነት ከጊዜ ጊዜ እየተሸረሸረ እንደመጣ ሁላችንም ማስተዋል ሽለናል እና አቋሙን የማያስተካክል ከሆነ እንግዲህ ማንቸስተር ዩናይትድ ተጫዋቹን ለመልቀቅ ዝግጁ እንደሆነ ነው እየተገለጸ የሚገኘው። ፋብሪዚዮ ሮማኖ ስለ ሀሪ ማጌር ኮንትራት ዙሪያ እንዲህ ብሏል። የሀሪ ማጌር ኮንትራት እንዲራዘም ከተፈለገ ሁለቱም ወገኖች ሊያስማሟቸው የሚችል መፍትሄ ማግኘት ይኖርባቸዋል ብሏል። ማጌር በዩናይትድ ቤት መቆየት ከፈለገ አሁን ያለውን ደሞዙን መቀነስ ይኖርበታል። በካዝሜሮ ኮንትራት ዙሪያ በአሁን ጊዜ ምንም አይነት ድርድር እየተደረገ አይደለም። ብራዚሉ አመካኝ በ2026 ክረምት ሊለቅ ይችላል የሚል ስሜት አለ ሲል ተናግሯል። ካዝሜሮ በክረምቱ የዝውውር መስኮት ማንቸስተር ዩናይትድን የመልቀቅ ድሉ ሰፊ ነው በማንቸስተር ዩናይትድ ቤት እቆያለሁ የሚል ከሆነ ግን ደሞዙን መቀነስ እንዳለበት ነው እየተገለጸ የሚገኘው። ዩናይትዶች በርካታ የመሀል ስፍራ ተጫዋቾችን በመመልከት ላይ ይገኛሉ። የመሀል ክፍሉን እድሳት እንደሚያስፈልገው ሮበን አሞሪ በተደጋጋሚ ለበላይ አካላቶች እንዳሳውቁ የሚታወቅ ጉዳይ ነው። ግሌዘሮች ማንቸስተር ዩናይትድ ለመሸጥ ከ6.6 ቢሊዮን በላይ ዋጋ እንደሚጠይቁ ተሰምቷል። ይህም ከ20 ዓመት በፊት በ790 ሚሊዮን ፓውንድ በተገዛው የብድር ግዢ ላይ ከፍተኛ ትርፍ መሆኑን ተጠቁሟል። አስቀድሞ በሼክ ጃሲ ማልታን የሚመራው የኳታር ጨረታ ማንቸስተር ዩናይትድን የግሉ ለማድረግ ያቀረበው 6.06 ቢሊዮን ዶላር እንደሆነ ተነግሯል። አሁን ላይ ከማንቸስተር ዩናይትድ ጋር ስሙ እየተያዘ የሚገኘው የመካከለኛው ምስራቅ ጥምረት ግሊዘሮች የጠየቁትን ዋጋ ስለማሟላቱ የተሰማ ምንም አይነት ነገር ባይኖርም ቱርኪ አልሼክ በሰጡት ፍንጭ መሰረት ቡድኑ የተመሰረተው በዩኤኢ ነው ተብሎ እንደሚታመንም ተገልጿል። የማንቸስተር ዩናይትድ ሰዎች ማሊያዊውን የማንቸስተር ዩናይትድ የማል ተጫዋች ሴኮኮኔን ኮኔን በውሰት ተሳልፎ ከመስጠት ይልቅ በክለቡ ውስጥ ለማቆየት ከወሰኑ በኋላ ከፍተኛ ተስፋ ተጥሎበት እንደነበር ተነግሯል። ነገር ግን ተጫዋቹ አስቀድሞ ባስተናገደው ጉዳት ምክንያት በአይኑ ዙሪያ ያሉ አጥንቶች ላይ ክፍተት መፈጠሩ የውድድር ዘመኑን አበላሽታል ተብሏል። 19 ዓመቱ ተጫዋች አሁን ላይ በማገገም ሂደት ላይ ያለ ሲሆን ወደ ሜዳ ለመመለስም መቃረቡ ተጠቁሟል። ይህ ተጫዋች እንግዲህ በተለይም በስድስት ቁጥር ቦታ በጣም ተስፋ የተጣለበት ተጫዋች ነው። እንቅስቃሴዎችን መመልከት የነበረ እንዳጠቃላይ ሲታይ ከኳስ ጋር ያለው ኮንፈርት እንዲሁም ኳሶችን የሚያስጥልበት እና እንዳጠቃላይ የስድስት ቁጥር ተጫዋች ባህሪን የተላበሰ ነው እና በቂ የሆነ ልምድ ካገኘ ለዩናይትድ ከፍተኛ ጥቅም ይሰጣል ተብሎም ይጠበቃል። አርጀንቲናው የማል ተከላካይ ሊዛንድሮ ማርቲኔስ አጋጥሞት ከነበረው ጉዳት ሙሉ ለሙሉ እያገገመ እንደሚገኝ ተገልጿል። ተጫዋቹ ወደ ቡድን ልምምድ ለመመለስ በእጅጉኑ መቃረቡ የተሰማ ሲሆን፣ ሆኖ ማንቸስተር ዩናይትድ ተጫዋቹን በፍጥነት ወደ ቡድኑ በመቀላቀል ምንም አይነት ኃላፊነት መውሰድ እንደማይፈልግ ተጠቁመዋል። ይህንንም ተከትሎ በቀጣይ ማለትም በህዳር ወር ከሚኖረው የኢንተርናሽናል ብሬክ አስቀድሞ ሊዛንድሮ ማርቲኔስ ወደ ቀያዮቹ ሴጣኖች የቡድኑ ስብስብ የሚመለስበት እድል ሰፊ እንደሆነም ተመላክቷል። የቀድሞ የማንቸስተር ዩናይትድ ተጫዋች ፖል ስኮልስ ሰር ጂም ራትክሊፍ ከሰሞኑ አሰልጣኝ ሮብ አሞሪምን ሶስት አመታት እታገሷለሁ ያሉበትን አስተያየት አስመልክቶ ተከታዩም ብሏል። ሁሉም ሰው ስለዚህ ጉዳይ ሲያወራ መስማት አስቄ ነው። እናንተ ምን እንዲል ጠብቃችሁ ነበር? ከሶስት ጨዋታዎች በኋላ አሰናብተዋለሁ እንደሚል? እንደ ክለቡ ባለቤትነቱ ራትክሊፍ ይህንን ነው መናገር የነበረበት። ምክንያቱም ሌላ ነገር ተናግሮ አሰልጣኝ ሮብ አሞሪም ላይ ጫና ማስደረግ አስፈላጊ ስላልሆነ ነው ሲል ነው የተናገረው ሮብና ሞሪም በሚመጡ ጨዋታዎች ጥሩ ነገርን ያስመለከታል ተብሎ ይጠበቃል። ነገር ግን ሶስት ዓመት ይሰጠዋል ማለት ሙሉ ለሙሉ ጋራንቲ ይሆናል ተብሎ አይጠበቅም። የማንቸስተር ዩናይትድ ኃላፊዎች ከዚህ በፊትም እንደዚህ አይነት ንግግሮችን ሲናገሩና የተለየ ውሳኔ ሲወስኑ ማስተዋል ችለናል እና ሮብና ሞሪም ግን ያለ ጫና ስራውን መስራት እንደሚችል ነው ራትክሊፍ የተናገሩት። የቦርንማውዝ የፊት መስመር ተጫዋች ሴሜኖ በውሉ ላይ የመልቀቂያ አንቀጽ መካተቱ ተነግሯል። ቦርንማውዝ የተጫዋቹን መልቀቂያ የሆነ አንቀጽ መረጃዎች ግልጽ አለማድረጉ ሲገለጽ የዚህ ምክንያቱ ደግሞ ተጫዋቹን ማቆየት ስለሚፈልጉ ነው ተብሏል። ሴሜኖ በክረምቱ ውሉን ከማራዘሙ በፊት ከማንቸስተር ዩናይትድ እና ከቶትናም ጋር መወያየቱ ሲነገር ሊቨርፑልም የተጫዋቹ አድናቂ መሆናቸውም ተዘግቧል። ስለዚህ የመልቀቂያ ውል አለው ማለት ራሱ ትልቅ ነገር ነው። ምክንያቱም ዩናይትዶች ልክ እንደነ ማቲያስ ኩኛ አንቶኒ ሶሜኖን የማስፈረም እድል ይኖራችኋል ማለት ነው። ተጫዋቹ ኮንትራቱን ሲፈርም በኮንትራቱ ላይ የውል ማፍረሻ እንደተካተተበት ነው እየተገለጸ የሚገኘው። ያንን የውል ማፍረሻ ከፍሎ እንግዲህ ዩናይትዶች የግላቸው ማድረግ እንደሚችሉም ተገልጿል። ብራይተን የማንቸስተር ዩናይትድ ኢላማ የሆነውን ካርሎስ ባሌባን እስከ ቀጣዩ ክረምት ድረስ የመሸጥ እቅድ የላቸውም ተብሏል። ባሌባ በብራይተን ደስተኛ እንዳልሆነና ከክለቡ ለመልቀቅ ጫና እያሳደረ እንደሆነ ሲሰማ የነበረው ጭምጭምታ እንደነበረም የሚታወቅ ጉዳይ ነው። አንዳንድ ምንጮች አሁንም ቢሆን ብራይተኖች እስከ 14 ሚሊዮን ፓውንድ ድረስ ከተጫዋቹ ይፈልጋሉ ተብሏል። ተጫዋቹ ግን ክለቡን ለመልቀቅ ጫና ለማሳደር ዝግጁ መሆኑ እየተገለጸ የሚገኘው ከሰር አሌክስ ፈርጉሰን ጡረታ በኋላ እንግዲህ ማንቸስተር ዩናይትድን የገጠመው ትልቁ ችግርን አሁንም ያለው የአማካኝ ተጫዋች ምልመላ እንደሆነ ይታወቃል። ከፊላኒ እስከ ኦጋርቲ ድረስ ማንቸስተር ዩናይትድ በመቶ ሚሊዮኖች የሚቆጠር ገንዘብ አውጥቷል። ነገር ግን አሁንም ቋሚ የሆነ አማካኝ መስመር መገንባት አልቻለም። ምንም የሚያኩራ ነገር የለም ማለት ይቻላል። ምንም ሚዛዊነት አይታሰበትም። ምንም ጨዋታዎችን መቆጣጠር አልቻለም እና በእያንዳንዱ የውድድር ዘመን ለውጥን ለማሳየት ቃል ይገባል። ነገር ግን አንዳቸውን መረጋጋትን አላመቱም። ፈረንሳዊ ፖል ፖግባን ብንመለከት ከጁቬንቱስ እንደ ተንቀሳቃሽ የጨዋታ ፈጣሪ እጅግ በጣም ጥሩ ተጫዋች አድርገው ነበር የገዙት። ነገር ግን እንደ ተከላካይ አማካኝ ለመጠቀም ተሞክሮ ነበረ። እንዲሁ ደግሞ ማታን እንደ የፊት አጥቂ ተገዝቶ፣ ነገር ግን እንደ ፈጣን ክፍ ተጫዋች ተጠቅመውበታል። ካዝሜሮም ከሁሉም ጊዜ ምርጥ ተከላካይ አማካኞች አንዱ ሲሆን ከፊት ለፊቱ ሁለት ተጫዋቾችን በማድረግ በሁለት ተጫዋቾች ብቻ እንዲጫወት አድርገውት ነበር። ማክቶሚኒ እንደ አስር ቁጥር ተላብሶ የሚጫወትን እንደ ተከላካይ አማካኝ ለመጠቀም ተሞክሯል። አሁን እዚህ ጋር ምንድን ነው ማንቸስተር ዩናይትዶች አሁንም ቢሆን ትክክለኛ የሆነ የስድስት ቁጥር ተጫዋች ማስፈረም እንዳለባቸው፣ ለምሳሌ ማንቸስተር ሲቲዎችን ውጤታማ እያደረጋቸው የሮድሪ ኮንሲስተንሲ እንደሆነ እናውቃለን። አሁን በአርሰናል ቤት ላለው ለውጥ ደግሞ የነ ዲክላንድ ራይስ እና እንዲሁ የቶማስ ፓርቲ ጥምረት ከፍተኛ የሆነ ሚናን ሲጫወት ተመልከተናል እና ዩናይትዶች ትክክለኛ የስድስት ቁጥር ተጫዋች እስካላስፈረሙ ድረስ በሮበን አሞሪም ላይ መፍረድ ራሱ ትክክል ነው ብዬ አላምንም፣ እኔ በግሌ እና ማንቸስተር ዩናይትዶች ትክክለኛ የሆነ የስድስት ቁጥር ተጫዋች ማስፈረም ይኖርባቸዋል። የስድስት ቁጥር ተጫዋች እንግዲህ በሞደርን ፉትቦል ወሳኝ እንደሆነ ይታወቃልና ዩናይትዶች በሚቀጥሉት ጊዜያት ውስጥ አዲስ የስድስት ቁጥር ተጫዋች ለማስፈረም እንቅስቃሴ እያደርጋሉ ተብሎ ይጠበቃል። ሮማዎች በማንቸስተር ዩናይትድ የጨዋታ ጊዜ የተሰጠው የማያገኘውን ዮሹዋ ዘርክዚን ማስፈረም እንደሚፈልጉ ተገልጿል። ዮሹዋ ዘርክዚን ቢሆን እንግዲህ ከማንቸስተር ዩናይትድ ለመልቀቅ ዝግጁ እንደሆነ ነው እየተገለጸ የሚገኘው በቂ የመሰለፊያ ጊዜ ለተጫዋቹ እየተሰጠው እንዳልሆነ ታወቅ ጉዳይ ነው። በጥሩ የዝውውር መስኮት ከማንቸስተር ዩናይትድ የመልቀቅ ሰፊ ዕድል እንዳለው ነው እየተነገረ የሚገኘው። ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች፣ በዛሬው ዕለት እንግዲህ ማንቸስተር ዩናይትድን የተመለከቱ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካሙን ሁሉ ተመኘው።